እጅ ከምን ላይ ሀመረ ከፍ ያለው እዚህ ከጎናችን ሁሌም አትገኝም። ዛሬም እንደተለመደው እንግዲህ እጅ ከምን ልትል ከወዳኛው ስቱዲዮ ትገኛለች ሀሚ፣ እንግዳሽ ዛሬስ ማን ነው? ምን አይነት ርዕሰ ጉዳዮችን ታነሻለሽ? ቆይታሽን ታደርጊ ዘንድ ወደ አንቺ ይመርተናል። ሀብት ሀብትሽ፣ የዛሬ እንግዲ ዶክተር ከድር ሁሴን ይባላል። ወደ ከፍታ የሚል መጽሐፍ ከአረብኛ ወደ አማርኛ ተርጉሞልናል። ሰለዋ አል ዊዳን ትባላለች የአረብኛ ጸሐፊ፣ እሱ ደግሞ ኛ ሀገር እንዲሆን እንዲመች አድርጎ ተርጉሞ ለአንባቢያን አቅርቧል። በዚህ በያዝ ወር መጀመሪያ አካባቢ ነበረ ምርቃቱን ያካሄደው፣ ስለ እሱ ልንጫወት እዚህ ቷል። ዶክተር ዶክተር፣ ከልብ አመሰግናለሁ። እኔም የእጅ ከመን ፕሮግራም እንግዳ ሁኜ ስለ ወደ ከፍታ አንዳንድ ማብራሪያዎችና ስለ መጽሐፉ ለመወያየት ስለ ጋበዝሽ እጅጉኑ አመሰግናለሁ። መልካም። ዛሬ እንግዲህ በጸሀፊነት ተገናኘን እንጂ በዋናነት የምትሰራበት የዳታ ሳይንቲስትና አርቲፊሻል ኢንቴሊጀንስ ተመራማሪም ጭምር ነው አይደል? አዎ። መልካም። ስለሱም እያነሳን ወደ በኋላ ላይ ቆይታ እናደርጋለን። ዛሬ ግን ያገናኘን በዋናነት መጽሐፉ ነውና ወደ ከፍታ እንዴት ተጻፈ፣ ምን ምን ሀሳቦችን ይዟል፣ አንተ ስለመተርጉም ምን አነሳሳ እያለን ቆይታ እናደርጋለን። በመጀመሪያ እንደው ከአረብኛ ወደ አማርኛ ስታመጣው ምን አነሳስተው አመጣሁ? መልካም። እንግዲህ ይሄ መጽሐፍ ወደ ከፍታ ያልኩት እኔ ነኝ፣ አማርኛውን ስመልስ። ከዛ በፊት ርእሱ ሀከዛ ሀዘሙል የእስ ነው የሚለው ተስፋ መቁረጥን ያሸነፉበት መንገድ ይሄ ነው ነው የሚለው ወደ አማርኛ ለመመለስ ያው አንዳንድ ብዙ አይነት የትርጉም አይነቶች አሉ ቃል በቃል የሚተረጎም አለ ሀሳቡን ይዞ ባለበት የሚተረጎም አለ አንቺ ታማኝ ሁኚ እና ሀሳቡን ሳታጓዲ ደግሞ አቅርቢ ብሎ የቃል በቃልንና ኮንቴክስቱን አስቦ የሚተረጎምበት ወይ አለ እኔ ምናልባትም ይሄ መጽሀፍ ኦንላይን ነው ያገኘሁት። ሶፍት ኮፒውን ነው ያየሁት። የሚገርመው ጸሐፊዋ በሕይወት አለች። ሳይኮሎጂስት ነገር ነች። በዜግነት ሳውዲያዊት ነች፣ የሳውዲ አረቢያ ዜጋ ነች። ስለዚህ መጽሐፉን ምናልባት ስቶሪውን ትንሽ ቀንጨፕ ለማድረግ ሳገኘው እኔ አስራ ስድስተኛ እትም ደርሶ ነበረ ከፍተኛ ሽያጭ ካላቸው የአረብኛ መጽሐፍቶች አንዱ ይሄ ነው። አነቃቂ አይነት መጽሐፍ ነው። ከዛ ምንድነው የሆነው? ስለ መጽሐፉ ስቶሪ ሳነብ ይሄን መጽሐፍ እሷ ካሳተመችው ከሁለት ከሶስት ዓመት በኋላ በሌላ ጸሐፊ እሷ ታከዛ ሀዘሙልያዝ ተስፋ የቆረጡበት መንገድ ይሄ ነው። ሌላኛው ትልቅ ጸሐፊ ናቸው እሳቸው ሲጽፉት፣ ደግሞ ተስፋት ትኩረት ወይም ላተይ አስ በሚል ነው የጻፉትና ይሄ ጉዳይ ትንሽ የመጽሐፉን ቆንጆነት የሚያሳይ ነው ብዬ አሰብኩኝ። ደን ሲታይ ጉዳዩ ወደ ህግ ይሄዳል። ይሄኛው ጸሐፊ መጽሐፉን ካቀረቡት በኋላ በጣም ይሸጣል። ይሄን ስታይ ወደ ክስ ትሄዳለች። ይሄ የኔ መጽሐፍ ነው አይ ብሎ ጉዳዩ ወደ ፍርድ ቤት ይሄዳል። ደን ጉዳዩ ሲታይ እሷ በማሳተም ደረጃ ከሁለት ከሶስት አመት ቀድማ አሳትመዋለች። ደን ፍርድ ቤትም ወደ 300 ሺ ሪያል ገደማ የሚጠጋ በእኛ ኮንቴክስት ከ1 ሚሊዮን ብር በላይ ካሳ እንዲከፈላት ተደርጎ ያኛው መጽሐፍ ከሽያጭ እንዲታገድና የእሷ ፓተንት እንዲሰጥ የተደረገ ነው። ይሄ አንዱ መጽሐፉን እንደወደውና ምን ያክል ተፈላጊ እንደሆነ የሚያሳይበት ነው ብዬ ስላሰብኩኝ ነው፣ አንደኛው። ሁለተኛው አጫጭር ስቶሪዎች ሰው እውቀቱ ከፍ እያለ በሄደ ቁጥር ነገሮችን ባጭሩ እና ጠንካራ መልእክት ባላቸው ቃላቶች መግለጽ ነው የሚጀምረው። ስለዚህ የዛ አይነት ባህር ያለው መጽሐፍ ነው፣ በጣም አጫጭር ምናልባት ከመቶ ከሁለት መቶ በላይ ስቶሪዎች ያሉበት ነው። በጣም አጫጭር ግን በጣም ጠንካራ መልእክት ያላቸው ናቸው። ይሄም አንዱ ምክንያት ነው። እነዚህም በማሰብ ለመተርጎም ተነሳሳው ማለት ነው። መልካም። ከመጽሐፉ ጀርባ ላይ እንደ ጻፍከው ግለሰቦች በሕይወታቸው በጣም አስቸጋሪ ጊዜን ያሸነፉበትን ታሪካቸውን ትመለከቱበት ዘንድ ይህንን መጽሐፍ በአማርኛ ቋንቋ ተርጉሜ አቅርቤዋለሁ። መጽሐፉ ተመሳሳይ ችግር ለሚገጥማቸው ሁሉ ተስፋንና ጽናትን ይሰጣል። በጉዟቸውም ተስፋ መቁረጥን ለማሸነፍ ድፍረትና ጥንካሬን ያገኙበታል። ስለዚህ ወደፊት ጉዟችሁ ብሩ እንደሚሆን የግለሰቦችን የድል ታሪክ የስኬት ባውዛውን እንዲያበራላችሁ ፍቀዱለት። ይህንን መጽሐፍ ተስፋ መቁረጥን በማሸነፍ ወደ ከፍታ መውጣት የፈለገ ሊያነበው ይገባል ሲል እመክራለሁ ብልሃል። እንግዲህ መጽሐፉ ላይ እንዳየነው በጣም በርካታ ዓለም ላይ ተጽዕኖ የፈጠሩ በተለያየ መንገድ በቢዝነስ ዓለም ስኬታማ የሆኑ አሜሪካንን በማስተዳደርና አብርሃም ሊንከንን ማንሳት እንችላለን። በምን ያህል መንገድ ተጉዘው ፕሬዚዳንት እንደሆኑ የሚያሳዩ ታሪኮች አሉበት እና ቀደም ሲልም እንግዲህ አሻሚነት የተፈጠረው ለዚህ ይመስለኛል። ሌላም ደራሲ ልጽፈው የቻለው። አንተ በግልህ ከነዚህ ሰዎች ታሪክ በዋናነት የነማን የነማን ታሪክ ተጠቅሶበታል መጽሐፉ ላይ? መልካም፣ እንግዲህ እንዳልሽው መጽሐፉ ከአጽናፍ አጽናፍ ወይም ከአፍሪካ እስከ አውሮፓ፣ ከአውሮፓ ኤዥያ፣ ከኤዥያ እስከ አሜሪካ ሁሉንም ላይ ያሉ የሚገርመው፣ ተማሪ ሁነው ያሳለፉት ችግር መጨረሻ ላይ እንዴት ስኬት ደረሱ፣ ባለ ሀብት ሁነው ምን አይነት ችግር አጋጥሟቸው እንዴት ስኬታማ ሆኑ፣ በትንንሽ ኩዊስኮች ሰራተኛ ሆነው ገብተው የትየት ደረጃ ላይ ደረሱ። በቢዝነሱ አለም እነ ቢል ጌትስ መጥቀስ እንችላለን። እነ ማክዶናልድ መጥቀስ እንችላለን። የቶዮታ የሆንዳ ባለቤቶች የፔፕሲ ኮላ ባለቤት እንዴት እየተንገዳገደ ስንቴ ወድቆ ምርቱን እስኪደፋ ድረስ እንደገና የሚገዛው አጥቶ ከዛ አንሰራፍቶ እንግዲህ እዚህ እንደደረሰ፣ እንዲህ እንዲህ አይነት ተማሪ ሆኖ የዩኒቨርሲቲ ተማሪ ሆኖ የድሀ ልጅ ሆኖ የሚለብሰው ሱሪ እናቱ አባቱ ያባቱ ልብስ እየሰፋች ታለብሰው ነበረ። ቁመቱ በጣም ረጅም ስለነበረ አይበቃውም፣ አይለኩትም ደን በዛ ይተ በመሳቀቅ አባት እናቱ በሰሩት ራቅ ቆዳ ለቦታ እየሄደ ተደብቆ በመኖር መጨረሻ ላይ ዲግሪውን እንደምንም ጨርሶ የአሜሪካ ሴናተር የሆነ ስቶሪ አለ። ስለዚህ ይሄ ምንድን ያሳያል? ሴቶችንም ይነካል። ተማሪዎችንም ይነካል። ህጻናቶችም ይነካል። አካል ጉዳተኞችንም ይዳስሳል። የባለሀብቶችንም ይዳስሳል። ስለዚህ በዚህ ለበል ያለ መጽሐፍ ነው። በነገርች ላይ ጸሐፊዋ በህይወት አለች። አስፈቅጃት አለው ኢሜይል አድርጊላት አለው ደን የጻፍኩላትን ኢሜይልና የመለሰችውን መልስ እዚሁ መጽሐፉ ላይ አጣብቅ ያለው ይሄ አንድ እንደ አካዳሚሽን ስትሆኝ ጸሐፊ ስትሆኝ የሰውን ሀሳብ እንዳትሰርቂ ወይም ፕላጃሪዝም የሚባለውን ሀሳብ ያጸዳልሻል። እሷም ደስተኛ ትሆናለች። መልእክቷን እዛ አስቀምጫ አለው ማለት ነው። መልካም እንግዲህ እንዳነሳ ነው በጣም የበርካታ ዛሬ ላይ ትልቅ ደረጃ ላይ የደረሱ ከእነሱ አልፎ ለሌላው አለም የተረፉ ሰዎችን ታሪክ ያካተተ መጽሐፍ ነው። ስታነበውም ስተረጉመውም እና በግሉ ለዶክተርስ ምን አይነት ተጽዕኖ አሳደረ? በአንተ ህይወት ውስጥ የፈጠረው ነገር ምን ነበረ? መልካም እንግዲህ በእኔ ህይወት ቅድም ለመጥቀስ እንደሞከርኩት ቀለል ያለ ወይ እመርጥ አለው። ቀለል ያለ ግን በጣም ጠቃሚ የሆነ ነገር ማለት ነው በነገሮች ላይ ቢል ጌትስ በጣም ሰነፎች ግን ጎበዞችን ሰዎች ነው እምቀጥረው ይል ነበረ። ለዚህ ስኬቱ ማለት ነው። ለምንድን ነው ሲባል ሰነፍ ያለ ሰው ግን ተስተካካይ ሙያ ያለው ባህር ደስት ወይ ይሄ በአስቸጋሪ ቦታ የማይሄድ ነገሮችን በቀላሉ ሶልቭ የሚያደርግ ሰው ነው የምቀጥረው፣ ለዛም ነው ስኬታማ የሆንኩት ይላል። እኔም ብዙ ጊዜ የማደርገው ምንድነው ቀለል ያለ መንገድ ነው የምመርጠው። መርጬ ስገባ ሪስክ ሊያስከትል ከቻለም ያን ሪስክ ወስዳለሁ ብዬ ነው የማስበው። ምናልባት ተስፋ መቁረጥ ደረጃም ባልለው የተቸገርኩበት ወቅት አንድ ልጥቀስ ቢባል ምናልባትም ዩኒቨርሲቲው ለትምህርት ወደ ፒኤችዲ ሊልከኝ ዶክመንት ጨርሼ ከመጣው በኋላ አይ ወደዚህ ዩኒቨርሲቲ መሄድ አስቸጋሪ ነው ምናም ሚል ነገር መጣ። ኦኬ እኔ ደግሞ ኦልሬዲ መሄድ አለብኝ ወስኝ ያለው ትኬት ተቆርጧል። ሄድኩኝ። እዛ ከሄድኩ በኋላ ምንድነው? እኔ ያሰብኩት ሜን ላንዱ ላይ ነው። ቱርክ እየሄድኩት ደግሞ ወደ ሳይፕረስ መውጣት ነበረብኝ። ኢስታንቡል ላይ የተወሰነ ቆየን፣ አንድ አስራ አምስት ቀን ምናምን ደን ወደዛኛው ሲሄድ ኢስ ዲፍረንት ወርልድ ሌላ አይነት ነው። ግቢው ብዙ እንትን አይደለም ትልቅ ግቢ ነው፣ ግን ኢስታንቡል ጋር የነበረው የነበረውና እዛ ያጋጠመኝ በጣም ተለያየና፣ አይ እኔ ትምህርቱም ይቅርብኝ ተመልሼም መሄድ እፈልጋለሁ አልኩኝ። ወደ ኢትዮጵያ ወደ ኢትዮጵያ ከዛ ያው አሁንም አመሰግነዋለሁ። ዶክተር አብዱል ቀድር ይባላል። እዛ ኢስታንቡል ውስጥ ሀበሻ ነው ግን አስተማሪ ሆኖ እያስተማረ ይገኛል ዩኒቨርሲቲ ውስጥ። ምን ልትሰራ ነው የመጣሁ? አይ ዩኒቨርሲቲ ፒኤችዲን ልማር ነው የመጣሁት። ስለዚህ ቀጥ ብለ ሂድ፣ ትምህርትህን ተማር፣ አንድ ሁለት አመት ነው ኮርሱ ጨርስና ተመልሰህና ስሄድ ምን አጋጠመኝ? ኮሮና ቫይረስ እንደ ሄድን ጀመረ። ከዛ ያውኛ ጥቁርነን ይታወቃል። ያው ማስነጠስም አይቻልም። ተደብቀሽ ነው የምታስነጥሽው። እዚህ የነበረው ሁኔታ እዛም ነበረ፣ ተደብቀን ነው የምኖረው። ያ ሞመንት በጣም አስቸጋሪ ነበረ። እዚህ ልጅ አለ፣ ቤተሰብ አለ። ደን በቃ ምንም ማድረግ የለብኝም ከሞትሽም፣ ያው የሆነ ቦታ ይጥሉሃል፣ ከእንትን ካለም የሚል ነገር ሁሉ ነበረ እና ያ ያ አሁን ይሄ መጽሐፍ ከዛ በኋላ ነው የጻፍኩት፣ ግን ያ ሞመንት ደው ውስጥ የጥንካሬም ነበረ እንዴ ብዬ ሁሉ ራሴ እንዳስብ አድርጎኛል። ግን ምንም አይነት ችግር ቢኖር እንትን ያደርጋል። ያን ሳደርግ የፊኒሽንግ ስራ የሚሰራ የቀን ስራ ሁላ ትሰር ያለሽ ፋብሪካ ውስጥ ያን ሁሉ በደንብ ስሰራ ነበረ። ያን እየሰራው በሁለት ወር እኔ ሰሪ ሁኜ ቱርካዊ ረዳት እስኪሆን እስኪኖረኝ ድረስ ማለት ከዛ በፊት ልምዱ ነበረ የቤት እንትን ካልሆነ ብዙ የተለየ እንትን አደለም ግን የሚነካካ ነገር ስለምወድም ይመስለኛል እንደ ሄድኩ ሁለት ወር ሶስት ወር እንደሰራው ሌላ ረዳት ሁሉ ኑሮኝ ፋብሪካው ቁልፍ በኔ እጅ ሆኖ ሁሉ ሰርቻ አለሁ ና ያ ያም ጥሩ እንትን ያሳያል እና ይሄን ሳደርግ ፋብሪካው ፒኤችዲ ተማሪ ና ዶክተር መሆኔን አያቅም ነበረ። ግን አንተ ላይፍን ሰርቫይቭ ለማድረግ መስራት ነበረ። በጣም ደስ ይላል። ቻሌንጅ ማለፍ ለስኬት ትልቅ ነገር ነው። እንግዲህ አንተ በጣም በተለያዩ ዩኒቨርስቲዎች ላይ ትምህርትን ትሰጣለህ። መዳ፣ ወላቡን፣ ጥቁር አንበሳን እንዲሁም ቴክኖሎጂ ኤንድ ኢኖቬሽን ኢንስቲትዩትን ማንሳት እንችላለን። እና የተማሪነት ጊዜ አሁንም እንዳነሳኸው አንተ ትንሽ ፈታኝ ነገሮች የሚገጥሙበት ነው። በሀገራችንም እናውቀዋለን ዩኒቨርሲቲ ምን ያህል ከትምህርቱን ባሻገር ኢኮኖሚካሊ፣ በስነ ልቦና በጣም በብዙ ነገሮች ተማሪዎች ይጎዳሉ እና እነሱ ላይ ስምትሰራው ስራ አለ ከአንተ ከምትሰጣቸው ኮርሶች በተጨማሪ? አዎ። ምናልባት እንግዲህ ወደፊት ብለው ነው የሚሻለው። ምክንያቱም እስካሁን በነበረው የሚሰጥሽም ኮርስ አስተምር የምትባየውን ነገር ነው የምታስተምርው። እኔ ምናልባት ያውቃሉ ተማሪዎቼ ብዙ ጊዜ ገብቼ ሳስተምር ላይፋቸውን ኢዚ እንዲያደርጉ ቴክኖሎጂዎች እንዲጠቀሙ ብዙ አይነት አማራጮችን እንዲያዩ በገባሁበት ቁጥር እናገራለሁ። ተማሪዎች ምስክር ይሆናሉ። ከዛ በኋላ ግን ብዙ አይነት ችግር አለ። ዩኒቨርስቲ ውስጥ ገብተሽ ሁላችንም በዛ አልፈናል። ጎበዝ ሁኜ ልውጣ ካልሽ የራሱ መንገድ አለው አይ ምናልባትም ያልሆነ ነገር ሰነፍም ልሁን ይበላሽም ሁሉም ወይ ዩኒቨርሲቲ ውስጥ አለ። ብዙ ሰው ከቤተሰቡ ተለይቶ መጀመሪያ የሚሄደው ዩኒቨርሲቲ ውስጥ ነው። እኔ ምናልባት ዩኒቨርሲቲ ውስጥ የተጎዱ ልጆች ሳይ ፍራንክሊ አቅርቤ በጣም አናግራለሁ። ምናልባት የእኔ የአስተማሪነት ባህሪ ለየት ሊል ይችላል። ተማሪዎች ጋር ብዙ ጊዜ ቅርበት አለ ችግራቸውን ማዳመጥ አለ ምናልባት አሁን ይሄን መጽሐፍ እማስበው በሆነ በሆነ መልእክት ወደ ትሬኒንግ መቀጠል ላይፍ ስኪልም ሊሆን ይችላል ተስፋ መቁረጥ እንደሌለባቸው ማሳየትም ሊሆን ይችላል ይሄን እኔም አደረግኩት ጓደኞችም ጋር እንትን አድርገን ወደፊት ብናደርገው በጣም ጠቃሚ ነው ምክንያቱም እዛ ኤሪያ ላይ ብዙ ችግረኛ ስላለ ኢኮኖሚካሊም ቅድም እንዳልሽው ችግረኛ ሰው ብዙ አለ ሳይኮሎጂካል የሚጎዳለ ከቤት ወጥቶ እኔ ምናልባት ከቤት ውጭ ያደርኩት የመጀመሪያ ዩኒቨርስቲ ስገባ ነው ዲግሪ ውስጥ። ከዛ በፊት ሰው ቤትም ውጭም አድሬም አላቅምና የዛኔ እንግዲህ ብዙ ቻለንጅ አለ። ያን ቻለንጅ እንዴት ማለፍ እንዳለባቸው የሚያሳይም እዚሁ እዚሁ ራሱ አንድ ስቶሪ አለ። በጣም የሚገርመው ምናልባት አንድ ሪያል ነበር የሚዋጣው ለሆነ ኢቨንት ለመሄድ ያን የሚሰጠው ቤተሰብ ስለሌለው ብቻ አማራጭ አጥቶወጥ ስቶት ግን የሆነ ጥያቄና መልስ ውድድር አጋጣሚ ተገኘና እዛ ተሳትፎ አንደኛ ሲወጣ አንድ ሪያል ይሰጠዋል። ያችን አንድ ሪያል ሂዶ ለኢቨንቱ ይሰጣል። ያን ኢቨንት ተሳተፈ። አሁን ይሄን እምነግረሽ ሳውዲ ውስጥ ትልቅ ባንክ አለ። የዛ ባንክ ባለቤት ነው። ስለዚህ በዚህ ልብል ስቶሪዎች አሉ ና ሰው ቢያነባው የእውነት ጠቃሚ ጠቃሚ እንትኖች አሉት። እስቲ አጠር አጠር ተደርገው ደግሞ የተቀመጡ ጽሑፎች አሉ ና አንዱን መርጬ ላንብብ። መልካም ስኬት መዝገበ ቃላት ላይ ይህ ቢሆን ኖሮ ና ግን የሚሉ ቃሎች አይዝም ይላል የስኬት መዝገበ ቃላት። ዶክተር ስኬታማ ነህ ብለን ማሰብ እንችላለን። በአካዳሚ ሻልም እንግዲህ፣ ቀደም ሲልም እንዳደር እንደነገርከኝ በፋሚሊም ስኬታማ የሆነ ደረጃ ላይ ነው ያለኸው ና አንተ ህይወት ውስጥ ግን እና ይህ ቢሆን ኖሮ የሚል ነገሮች ገጥመው ከያውቁም ይሄን ባልማር ኖሮ ይሄን ባላደርግ ኖሮ ብለህ ታውቃለህ? በህይወት ብዙ ጊዜ ይሄን አንድ ነገር ልጥቀስ፣ ይሄ መጽሐፍ ሙስሊም ነች ጸሐፊዋ። ቁርአን ላይ ያሉ ተስፋ መቁረጥን እማያበረታቱ ቃላቶችን ትጠቀማለች እና አንድ ነገር ሊስትሽ ከመጣ አያገኝሽም፣ ሊያገኝሽ ከመጣ አይስትሽም ይላል። ስለዚህ ይሄ ኦልሬዲ የሚያገኝህ ነገር ያገኝሃል፣ ተጽፏል ተብሎ ነው የሚታመነው። ስለዚህ ይሄ ቢሆን ኖሮ እንዳትሉ የሚል አለ ስኬት ይሄን አለማድረጋችን ምክንያቱም አንድ የሆነን ነገር ላይ በዛ ላይ ራስሽን ማቦዘን በዛ ላይ አስተሳሰብሽን ተቆጣጥሮ ሌላ ነገር እንዳናስብ ወደ ከፍታ እንዳናስብ ወደ ስኬት እንዳናስብ የሚይዙ ቃላቶች ስለሆኑ ነው። ነገር ግን ተብሎ ከተጀመረ ችግር አለ ግን ችግር አለ ይባላል። ስለዚህ እነዚህ ቃላቶች ከሕይወታችን መውጣት አለባቸው። አንዳንዴ ትልቅ ቴሌቪዥን ቤት ኑሮ የሆነ ህጻን ልጅ አለ፣ የራስሽ ልጅ ነው፣ መጥቶ ሊሰብረው ይችላል ኦረዲ ሆኗል ብትመቸውም፣ ትርጉም የለውም። ወደፊት እንደዛ እንዳያደርግ ነው፣ ታውቂያለሽ። 67 ሺ እስከ መቶ ሺ ብር አውጥተሽ እንደተገዛ ይታወቃል። እንደዛ አይነት ሲያጋጥም ኦረዲ ሆነ ማለት ነው። ሕይወትሽም ላይ አንዳንድ አስቸጋሪ ነገሮች ሲያጋጥሙ ሆኗል፣ ስለዚህ መፍትሔውን እንፈልግ ማለቱ አዋጭ ስለሆነ ነው። ወደ ስኬት የሚወስደው መንገድ እሱ ስለሆነ ነው እነዚህ ቃላቶች ይሄ አሁን ያነበብሽው አንድ መስመር እንዴት አይነት ጠንካራ መልእክት እንዳለው ማሰብ አይከብድም። ትክክል። ዶክተር በጣም አመሰግናለሁ። እኔ ስላገኘኩ በጣም ደስተኛ ነኝ። እኔ ጋር ያሉትን ጥያቄዎች ጨርሻለሁ። ባልደረቦቼ ግን ከዛኛው ስቱዲዮ ጥያቄ አለን እያሉ ነው። የእነሱን ጥያቄ ሰምተን ደግሞ ምላሽ ትሰጣቸዋል። መልካም መልካም እንግዲህ ያነሳኸው የጻፍከው መጽሐፍ እጅግ በጣም ለሰዎች ጥንካሬን ወይም ደግሞ ብርታትን የሚሰጥ መጽሐፍ ነው። ከዚህ ቀደምም ሀብ ማንሳት እንችላለን አደለ? በእኛ በኢትዮጵያውያን ታሪክ እንኳን የምናቀው የቅዱስ ያሬድን ታሪክ ከልጅነት ጀምሮ ሰምተናል። ሰባት ጊዜ ስትወድቅና ስትነሳ በስተ መጨረሻም ትሏ አቺቭ ስታደርግ አይቶ ተነስቶ ስራውን ሰርቶ እስከ ዛሬ ድረስ የምንገለገልበትን እጅግ የሚደንቅ ዜማዎችን ሰጥቶናል ፈጥሮልናል። ልክ እንደዛው ደግሞ በዚህ መጽሐፍት ውስጥ በርካታ የ ዓለም ዓለም ላይ የሚኖሩ ሰዎች ሲወድቁ ሲነሱ፣ ለስኬት ደግሞ የሆነ ማማ ላይ ሲደርሱ የሚያመላክት መጽሐፍ ነው እና መጽሐፉ እንደ መጽሐፍ ለሰዎች እጅግ በጣም ጠቃሚ ሆኖ ሳለ ላንተ ግን ከዚህ ሁሉ ታሪክ ውስጥ ከጻፍከው ከበርካታ ታሪኮች ውስጥ የትኛው ነው በተሻለ ያንተን ህይወት የሚዳስስ ወይም ከአንተ ህይወት ጋር የተገናኘ? ምናልባት እዚህ ስቶሪ ውስጥ እኔ በጣም ከሚመስጠኝ ከጻፍኩት ውስጥ የሉዊስ ብሬል ታሪክ አንደኛውና ምናልባትም እኔ ጥሩ እንትን ነው ብዬ አስባለሁኝ። ምክንያቱም ለሰዎች ማበርከት ሲባል ለቤተሰብሽ የምታበረክችው ነገር አለ ሰፋ ብሎ ለማህበረሰብ የምታበረክችው ነገር አለ። እንደ ሀገር የምታበረክችው ነገር አለ። በዓለም ደረጃ ሰው የሚጠቀምበትን ነገር ስታበረክች ያ ትልቅ ነገር ነው። በተለይም አካል ጉዳተኞች አሁን ምናልባትም ሉዊስ ብሬል ስድስት ዶቶችን ተጠቅሞ ነው አይነ ስውራን ወይም ምናልባት መስማት የተሳናቸው ማየት የተሳናቸው ብዙ ጊዜ መሳን የሚለው ቃል ጥሩ አይደለም ሲሉ ይሰማል። ዞሮ ዞሮ ለቃላት አጠቃቀማችን ይቅርታ ያደርጉልናል። አይነ ስውራን የሚለው ነው የሚሻለው የሚሉ አሉ። ዞሮ ዞሮ እነሱ እንዲያነቡ እንዲጽፉ፣ ትልልቅ ነገሮችን እንዲያበረክቱ የሚጠቀሙበት መሳሪያ ብሬል ይባላል። ያን የጻፈው ያን የሰራው ሉዊስ ብሬል ይባላል። የሚገርመው ይሄ ሰው የሞተው በአርባ ሶስት አመቱ ነው ልክ አባቱ የፈረስ ኮርቻዎችን እና ጫማዎችን የሚሰራ ቤተሰብ ውስጥ ነበረ እና የሚያማምሩ አይኖች ነበሩት ይላል ስቶሪው ሲጀምር። በአንድ ወቅት ገና ከአምስት ዓመት በታች ህጻን ሆኖ ልክ አባቱ የሚቆረቆርበት ቦታ ላይ ሚስማር አንስቶ ሲመታ አይኑን፣ መታው። አንደኛውን አይኑን ደን የሆነ የበሽታው ስም እዚህ ተጠቅሷል። እንዳላበላሽ ነው ደን አንደኛው አይኑን እንትን ይለዋል ከሆነ ጊዜ በኋላ ሁለተኛው አይኑን እንትን ይለው ና ማየት የተሳነው ወይም አይነ ስውር ይሆናል ይህ ህፃን ልጅ ፈረንሳያዊ ነው በስምንት ዓመቱ አባቱ የፒያኖ ትምህርት ቤት ያስገባዋል ፒያኖ ትምህርት ቤት ለመማር ፊደሎቹን ሲያስተምር አስተማሪው ምናልባትም ወደ ስድስት ሰባት ሴንቲሜትር ርዝመት ያላቸው የብረት ቁርጦች ነበሩ ፊደሎቹ አሁን እዚህ ላይ ልክ እንደተጻፈው ትልልቅ ሰባት ሳንቲም የሚያክል ፊደል እየዳሰስ ነው አንድ ፊደል ለማግኘት ይሄ አካሄድ ብዙ አልተመቸውም ከፍ እያለ ሲሄድ በጣም ጎበዝ የፒያኖ ተማሪ ሆነ ደን መጨረሻ ላይ ወደ ሀያ አመት ገደማ ሲሆነው ይሄ የሚቀረጸው ብረት ከባድ ነው ለመዳሰስ አይመችም ስለዚህ የራሴ መንገድ ላበጅ ብሎ የተጠቀመው የዛኔ አይኑን የመታውን አይነት ቢስማር ነው ይባላል ለመጻፍ ሶ ስድስት ዶቶችን ወይም ነጥቦችን ነው የሚጠቀመው እነሱን በመጠቀም እንግዲህ ከሀ ጀምሮ እስከ ፐ ወይ ደግሞ ከኤ ጀምሮ እስከ ዜት ያሉ ፊደሎችን በመቅረጽ በየትኛውም ቋንቋ ያለ ሰው እያነበበ አይነ ስውራኖች ከሌላው ማየት ከሚችለው ሰው ጋር እኩል እንዲያነቡ ያደረገ፣ ግን የአሜሪካ መንግሥት ይህን ሪኮግናይዝ አላደርግለት ብሎ። አንዷ ተማሪው ነች ይሄን አስተምሯት በዛ ተምራ ጎበዝ ተማሪው ሁና የሆነ መድረክ ላይ ፕሬዘንት ስታደርግ ሁለት ሶስት የሱ አንቀበልህም ብለውታል። እሷ ፕሬዘንት አድርጋ ሰው በጣም ሲያጨበጭብ፣ ይሄ ስኬት የኔ አይደለም፣ እቤቱ ታሞ የተኛ አስተማሪ አለ። ይሄ ስኬት በሙሉ የእሱ ነው። ይህን የሰራው እሱ ነው። ያቀረብኩበትንም ወይ ያስተማረኝም ሁሉ በሉዊስ ብሬል ነው። እሱን ሂዳችሁ አድንቁ ይሄን ጭብጨባ ስጦት ሲባል ነው የሚዲያ ሰዎች ወደ ሱ በመሄድ ከዛ በኋላ እውቅናው እንዲያገኝና የባለቤትነቱ መብት ተሰጥቶት ከነ ስሙ ብሬል እንዲሆን የተደረገው ይሄን እኔ የሚያወቅኩት ይሄን መጽሐፍ ሳ ነበር ስለዚህ የሉዊስ ብሬል ታሪክ በዚህ ሌቨል ነው በጣም የሚመስጠኝ ታሪክ ይሄ ነው መልካም ዶክተር አመሰግናለሁ ባልደረባዬ ሀብታሙም ጥያቄ አለኝ እያለ ነው የሱን ጥያቄ ደግሞ እንስማ ዶክተር ጥያቄ እንግኔ ከፍልስፍና አንጻር ነው። በተለይም ደግሞ ጸሐፊዎች፣ የቀደምት ጸሐፊዎች ስናይ እንደነ ፕሉቶ እንደነ አርስቶትል አይነት ጸሐፊዎች ብዙ ጽሁፎቻቸው ፍልስፍና ነው። ፍልስፍና ማለት ደግሞ እኛ የምንኖረው ህይወት ነው። ነገር ግን መኮርኮር ነው፣ አንተ የምትኖረው ይሄን ነው ብለው በሆነ ነገር ካታጎሪ ነው የሚሰጡትና በተለይም ደግሞ ቻርለስ ፓይሪስ የፕራግማቲክ ፊሎሶፊው። በርካታ ስራዎች መጽሐፍቶችን ሲጽፍ እንግዲህ እሱ ፕራግማቲክ እንደሆነ ይናገራል። አንተስ ዶክተር እንዴት ነው ጽሁፎችን፣ ዶግማቲክ ነክ፣ ፕራግማቲክ ነክ ለሰዎችስ ዩኒቨርሲቲ ተማሪዎች ላይ እንግዲህ ሂደት ስታስተምር ተስተምር የምታስተምረው በምን አይነት አንግል ነው? ፕራግማቲዝም ነው ወይስ ዶግማቲክ በሆነ መንገድ ነው ላይፍን የምትከተለው? ጽሁፎችን እስካሁን በኋላ የምጽፋቸውን ጽሁፎችን ልክ አሁን እንደ ጻፍከው እንደ ከፍታ አይነት መጽሐፍቶችን በምን አይነት መንገድ ነው ለሰዎች ማድረስ የምትፈልገው? እና ከዛ አንግል የትኛው ጋር እንደሆንክ ማወቅ ፈልጌ ነው። አዎ ምናልባት እኔ ዶግማቲዝም አልሆንም ምክንያቱም እኔ ሰውን በሀሳብም ተጭኖ አንተ እዚህኛው ላይ ነህ ብሎ መፈረጅና እኔ የምፈልገውን ነገር ሀሳብ እንዲቀበል ማድረጉ ላይ በዛ አላምንም። ምናልባትም አማራጮችን የማቀርብ አይነት ሰው ነኝ። ነገሮችን ቅድምም ለመጥቀስ ሞክር ያለው ቀለል ያለውን እንዲመርጡ ግን ቀላል ብዙ ጊዜ የሰነፍ ነው ተብሎ ስለሚታሰብ ሁሌም ቀላል ሲመረጥ ጠቃሚ መሆኑን ደግሞ ማሰብ ማሰብና ግንዛቤ ውስጥ ማስገባት አለባቸው። ቀላል ነገር ሲቀርብ በጉልበት የማይፈጅ የማያስቸግር አይነት መሆን አለበት። ሰው በዚህ ቀጥ ብሎ መድረስ ሲችል ልክ በዛ መዞር የለበትም ነው እና ሳስተምር ተማሪዎች ምስክር ይሆናሉ። የትም ዩኒቨርሲቲ የትም ኮሌጅ ምናልባትም በፒኤችዲ ሌቭል፣ በማስተርስ ሌቭል፣ በዲግሪ ዲፕሎማ፣ ሁሉም ሌቭል ላይ ገባብቼ የነካካሁት ያልሰጠሁት ብዙ ተማሪ የለም ብዬ ነው የማስበው። ሁሉም ያውቃሉ። ስለዚህ እዛ ላይ ነው መሆነው ብዬ ነው የማስበው። ምናልባት እኔ ይህን የጻፍኩት እንዳልኩ ቅድም፣ ስቶሪዎቹ በጣም ይመስጣሉ። ወቅቱ ሰው ደግሞ ተስፋ እየቆረጠ ያለበት ወቅት ነው። በአንድም በሌላ መልኩ እንደዛ ወደዛ እንዳይሄዱ ምናልባትም ማጠናከሪያ ቢሆናቸው አይነት ነው እና እኔ እንደዛ አይነት ሰው ነኝ ብዬ ነው የማስበው። እንግዲህ ፍረጃውን የትኛው ላይ ይረፍ የሚለውን አንተ ማሳረፍ ትችላለ። አመሰግናለሁ። መልካም ዶክተር ስለመጣ ስለተገናኘን በጣም አመሰግናለሁ። በድጋሚ እንግዲህ ወደ ከፍታን ያበረከትክልን መጽሐፍ ነው። በቀጣይ ልትሰራ ያሰብካቸው ስራዎች ካሉ በመጨረሻ እሱ ልጠይቅ። መልካም፣ ምናልባት ይሄ የተወሰነ ፓርት ይቀረዋል አለው። ስቶሪው ትልቅ መጽሐፍ ነው የወጣው። ኦልሞስት ግማሹ ነው ብንል ነው የሚሻለው። ተከታታይ አይነት አይደለም ዳልኩሽ፣ የተለያየ ስቶሪ ስለሆነ ለየብቻ መውጣቱ አይከፋም። በቅርቡ አንድ ትልቅ መጽሐፍ ሆኖ ይወጣል ብዬ አስባለሁ። ከዛ ባለፈ ግን ልጆች አስተዳደግ አካባቢ በተለይ ይሄ ቲንኤጅስ ናቸው ይሄ ከዘጠኝ ጀምሮ እስከ አስራ ሶስት ከዛም አልፈሽ አስራ ሰባት አስራ ስምንት የሚባለው ኤጅ ላይ ያሉ ዩዝ የምንላቸው ላይ ምናልባትም አንዱ ለመቶ ጥያቄ ዩዞች ላይ ተጠይቆ የተመለሰ አይነት ይዘት ያለው አንድ መጽሐፍም በዛ ላይ እያንዣበብኩ ነው። ምናልባት እሱም ከተዛካ እንትንላለውኝ እንዲው አይነት የሚያነቃቁ ናቸው፣ የሰውን ህይወት ይቀይራሉ ተብሎ የታሰቡ እስከሆኑ ድረስ በዛ ዙሪያ እንገናኛለን ማለት ነው። በቅርቡ እያስባለሁ። ዶክተር ከድር ሁሴን ስለመጣ እንግዳይ ስለሆንክ ከልብ አመሰግናለሁ። እኔም እዚህ ስለጋብዛችሁኝ በጣም አመሰግናለሁ። መልካም ተመልካቾቻችን የዛሬው እጅ ከምናችን ይህን ይመስል ነበር። ከሙዚቃና ከተወሰኑ መልእክቶች በኋላ እኔም ወደ ባልደረቦቼ ተመልሼ ዳግም አገኛችኋለሁ። በእያላችሁበት መልካም የረፍት ቀን ይሁን ላችሁ።